አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ኩብራትና ኩብራን ወድ ቤተሰቦቼ በዛሬው ዝግጅታችን ላይ እጅግ በጣም ብዙዎቻችን የምትፈልጉትንና ብዙዎቻችን የምትወዱትን የህጋዊ የምንዛሬ መረጃን አስደምጣችኋለሁ። ዛሬ በፉአዴ የዩቱብ ቻናል ላይ የምትመለከቱት የህጋዊ ምንዛሬ መረጃ በጣም እጅግ በጣም ጨምሯል። ይህንን ጭማሪ ደግሞ ብዙዎቻችሁ በተለይ በውጭ ሀገር የምትኖሩት ትፈልጉታላችሁ ብለን ተስፋ እናደርጋለን። ይህንን መረጃ ከተጠቀማችሁ በኋላ ሁላችሁም ህጋዊ መረጃዎችን ብቻ እንድትጠቀሙ እንጋብዛለን። አሁን ወደ መረጃው እንገባለን። ከዛ በፊት ግን ቪዲዮውን ላይክ አድርጉት፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ይህንን ጠቃሚና ጠቋሚ የሆነ ቻናል መቀላቀላችሁን ትርሱ እያልን ወደ ዝርዝር መረጃው እንግባ። በቅድሚያ የምንመለከተው የአሜሪካን ዶላርን ሲሆን አንድ የአሜሪካን ዶላር በ164 ብር ከ50 ሳንቲም ቢሮ እየገዛ በ167 ብር ከ79 ሳንቲም ቢሮ ለነጋዴዎች ወይም ደግሞ ለግለሰቦች እየሸጠላቸው ይገኛል። ይህም ከሰሞኑ እጅግ በጣም ከፍተኛ የሆነ ጭማሪን ማድረጉን ያሳያል። በሌላ መረጃችን ላይ የእንግሊዝ ፓውንድን እንመለከታለን። አንድ የእንግሊዝ ፓውንድ በ210 ብር ከ03 ሳንቲም ቢሮው እየገዛ በ214 ብር ከ23 ሳንቲም ቢሮው ለግለሰቦች ወይም ደግሞ ለነጋዴዎች እየሸጠላቸው ይገኛል። ይህም በተመሳሳይ መልኩ ትልቅ የተባለን ጭማሪ ማድረጉን ለማየት ችለናል። ዩሮን ስንመለከት ደግሞ አንድ ዩሮ በዛሬው ዕለት በ187 ብር ከ20 ሳንቲም ቢሮው እየገዛ በ190 ብር ከ94 ሳንቲም ቢሮው ደግሞ ለነጋዴዎች ወይም ለግለሰቦች እየሸጠላቸው ይገኛል። የስዊዝ ፍራንክን ስንመለከት ደግሞ አንድ የስዊዝ ፍራንክ በ195 ብር ከ05 ሳንቲም ቢሮ ለነጋዴዎች እየሸጠላች እየገዛ ቢሮው ከነጋዴዎች ላይ እየገዛ ሲሆን በ198 ብር ከ95 ሳንቲም ደግሞ ቢሮው ለነጋዴዎች ወይም ለግለሰቦች እየሸጠላቸው ይገኛል። የዱባይ ዲርሃምን ስንመለከት ደግሞ አንድ የዱባይ ዲርሃም በ43 ብር ከ94 ሳንቲም ቢሮው እየገዛ በ44 ብር ከ82 ሳንቲም ቢሮ ለግለሰቦች እየሸጠላቸው ይገኛል። የሳውድ ሪያልን ስንመለከት ደግሞ አንድ የሳውድ ሪያል በ43 ብር ከ05 ሳንቲም ቢሮ እየገዛ በ43 ብር ከ91 ሳንቲም ቢሮ ለነጋዴዎች ወይም ለግለሰቦች እየሸጠላቸው እንደሚገኝ መረጃው ያስነብባል። የቻይና ዩዋንን ስንመለከት ደግሞ አንድ የቻይና ዩዋን በ22 ብር ከ94 ሳንቲም ቢሮው እየገዛ በ23 ብር ከ40 ሳንቲም ቢሮው ለነጋዴዎች እየሸጠላቸው እንደሚገኝ መረጃው ያስነብባል። ወደ ቤተሰቦቻችን እንግዲህ በዛሬው ይዤላችሁ የመጣሁት በቢሮ ላይ የተመነዘረ ያለበትን መረጃ ነው። እንግዲህ ቢሮ ቢሮ ስላችሁ ሌላ ነገር እንዳይመስላችሁ። እንግዲህ ቀጥታ ከውጭ ሀገር ሆናችሁ መላክ አትችሉም። ማለትም ይሄ ቢሮ ያልኳችሁ መመንዘር አይችልም። ኖርማሊ ይሄ ቢሮ መመንዘር የሚችለው እንዴት ነው? ከውጭ ሀገር ገንዘብ ይዛችሁ መጣችሁ፣ እዚሁ በኢትዮጵያ ላይ ካሽ ነው የሚመነዝራችሁ። የባንክ ሲስተሞችን አይጠቀምም። ማለትም በውጭ ገንዘቦች ላይ እናንተ የዱባይ ዲርሃም ሊሆን ይችላል ወይም ደግሞ ዶላርም ሊሆን ይችላል ይዛችሁ መታችሁ ስትመነዝሩት እሱ ወደ አካውንታችሁ ገንዘባችሁን ወዲያው ነው አውቶማቲካሊ የሚያስተላልፍላችሁ። ያን የእናንተ ይዛችሁት የመጣችሁ ዶላሩን፣ ድርሃሙን እና ሌላውን ነገር ደግሞ በካሽ ነው የሚቀበላችሁ ማለት ነው። የአሰራር ሲስተሙ በዚህ መልኩ ነው፣ ከውጭ ሀገር ቀጥታ አይቀበልም። እናንተ ማድረግ ያለባችሁ ወደ ኢትዮጵያ ከመጣችሁ ይህንን አማራጭ ማለትም ህጋዊ መረጃውን ብትጠቀሙ መልካም ነው እያለ ፏዴ የፏዴ ዩትዩብ ቻናል እዚህ ላይ ፕሮግራሙን ይዘጋል እዚህ ድረስ ስለተከታተላችሁን በፉአድ ዩቲዩብ ስም እናመሰግናለን እንወዳችኋለን